የዛሬ ኮንዲሽነር በጣም የሚገርም ይሄንን ኮንዲሽነር እውነት ሰርታችሁ ተጠቀሙት እንዳያመልጣችሁ። ለጸጉራችሁ እድገት እንዲሁም ደግሞ ጸጉራችሁን እንዴት እንደሚያለሰልሰው ምንም ነገር ኮንዲሽነር ሌላ ኮንዲሽነር ሳትጠቀሙ እንደዚህ እያደረጋችሁ ጸጉራችሁን እንደዚህ ልስልስ የሚያደርጉላችሁ ምርጥ የኮንዲሽነር አሰራር ነውና ይዤ የመጣሁት በነገራችን ላይ በጣም ነው የሆነ በቃ እኔ እንዴት ልበላችሁ፣ የምር እኔ ራሱ እንዴት እንደወደድኩት በመጨረሻ እንደዚህ በቀደም የሰራሁትን ቅባት ሰርቼ የሰራሁትን ጨምሬበታለሁ፣ እና ቪዲዮን ቪዲዮውን እስከ መጨረሻ አይታችሁ አሰራሩን አይታችሁ ይህንን ሞክሩት፣ በእርግጠኝነት እናንተን ታመሰግኑኛላችሁ። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተን በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ምርጥ ኮንዲሽነር ይዤ እመጥቻለሁ፣ እና በእርግጠኝነት ትወዱታላችሁ። በመጀመሪያ የተጠቀምኩት ሩዝ ተጠቅም ያለው ሩዙ እየተጠቀምኩት እንደየእንትናችሁ የፀጉራችሁ ብዛት መጠቀም ትችላላችሁ። እኔ ግን ትናንሽ ትንሽ አራት ማንኪያ ተጠቅም ያለው አራት ማንኪያ ሩዝ በእንደዚህ ለብ ባለ ውሃ አጥቤዋለሁ። እኛ ጋር በጣም ብርድ ነው እና በቃ ማንኛውም ነገር ሙቆያ ያስፈልገዋል ማለት ነው። ከዛ በኋላ እንደዚህ ካጠብኩት በኋላ ግዴታ መታጠብ አለበት እና እንደዚህ ካጠብኩ በኋላ ቢያንስ ለአንድ ለሁለት ዙር አጥቢዋለሁኝ። እናንተ ግን እንዳያቸው አንድ ከ- አንድ ዙር አጥቢዋለሁ እንደዚህ። ከዛ በኋላ ውሃውን በዚህ መልኩ ከደፋው በኋላ የምጨምርበት እንደገና ሙቅ ውሃ ነው የምጨምርበት። እናንተ ዘፍስፋችሁ ማሳደር ትችላላችሁ። ዘፍስፋችሁ ብታሳድሩት ደግሞ የበለጠ የሩዙን የውሃውን ጥቅም ታገኛላችሁ በእርግጠኝነት። እና እኔ ግን ለአራት ሰዓት አክል ነው እንደዚህ ዘፍስፌ የተውኩት። ለአራት ሰዓት አክል ዘፍስፌ በለብ ባለ ውሃ ሙቅ ውሃ ማለት ነው። ለብን ብቻ ሳይሆን በደንብ የሞቀ የተንተከተከ ውሃ ላይ ነው ያረኩት። ከዛ በኋላ ኦትስ ሚል እሱ ጨመርኩበት። ኦትስ በጣም አሪፍ ነው፣ ፀጉራችሁን ልስልስ ነው የሚያደርግላችሁ። እና እሱን ሁለት ማንካያ የሚሆን እሱን ጨምሬያለሁ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱንና ቪዲዮን ደግሞ እስከ መጨረሻ አይታችሁ እናንተም የሚጠቅማችሁን ነገር ብትወስዱ በጣም ደስ ይለኛል፣ እንደ ራሴ ማለት ነው። እንዲሁም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ከዛ በኋላ ከአራት ሰዓት በኋላ እንደዚህ የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት። እናንተ የበቆሎ ዱቄት ወይም ደግሞ በአረቦቹ ኒሻ ይሉታል እና እሱ ካላችሁ እንደየቦታዎቹ ማለት ነው እሱ ካላችሁ መጠቀም ትችላላችሁ። የሩዝ ዱቄትን ብታገኙ በጣም አሪፍ ነው እና እሱ የእናንተ ልክ የእናንተ ውሳኔ ማለት ነው እናንተን የምታገኙትን አክል መጠቀም ትችላላችሁና ያገኛችሁትን ማለት ነው እንግዲህ የልጅ ድምጽ ከረበሻችሁ በጣም ይቅርታ፣ እየተጫወተ ስለሆነ በቃ አጫውችኝ እያለኝ ነው። እና እኔ የተጠቀምኩት እንደነገርኳችሁ የሩዙ ዱቄት በዚህ መልኩ በጥብጨዋለሁ። ከበጠበጥኩት በኋላ የተጠቀምኩት ሮዝሜሪ ሮዝሜሪ፣ ተጠቅም ያለው እናንተ መጠቀም ያለባችሁ ጄል ሊሆን ይችላል፣ ወይም ደግሞ የሪት ጄል ማለት የሪት እንትን ሬት ብትጠቀሙ በጣም አሪፍ ነው። ያላችሁን እንዲሁም ደግሞ ቁርንፉድም ጣል ብታረጉበት በጣም አሪፍ ነው። እኔ ግን የተጠቀምኩት ይሄ ነው። ከዛ ከራሳብ በኋላ እንደዚህ በመፍጫ ፈጫውት ማለት ነው። በነገራችን ላይ ብጥ ብሎ ነው እየጠበቀኝ እና ከዛ ይህንም በመፍጫ ከፈጫችሁ በኋላ ታጠሉታላችሁ። ያኛውን ግን የጨመርኩት እሳት ላይ ነው ያደረግኩት እና በዚህ አጋጣሚ አንድ ኮመንት ልመልስና፣ ከዚህ በፊት ባለፈው ቪዲዮ እየሰራሁኝ ታዲያ የልጄ ድምጽ ከረበሻችሁ ይቅርታ እያልኩ ታዲያ ልጅሽን አስተኝተሽ ቪዲዮ አሰሪም ተብዬ ነበር ማለት ነው። እና እናንተ አንዳንድ ሰዎች በነገራችን ላይ የሚቀድማችሁ የሚቀድማቸው ምንድን ነው ለአስቴት ወይም ደግሞ ለሆነ ነገር ብቻ በዛ ሰው ላይ ጠቅ አድርገው ጠዋስ አድርገው እንዲሄዱ ይፈልጋሉ። ለምን እንደሆነ ባላውቅም ማለት ነው። ምን ችግር አለ? እኔ ከልጅ ጋር ሆኜ ብታበረታቱኝ፣ በእርቺ ጠንክሪ ብላችሁ ብታበረታቱኝ እና እኔ ብሰራ ምን ችግር አለበት? ከልጅ ጋር ሆኜ ራሴንም እየጠበኩ ወይም ደግሞ እንደዚህ የምሰራቸውን ነገር ብታዩልኝ ምን ችግር አለው? ምንም እኮ አትጎዱም ግን ያው ሰው የሚወደው ሌላ በቃ ሌላው የተልከሰከሰ ወይ የሆነ ነገር እያደረገ የሚመጣውን ቪዲዮ ነው የሚወደው ማለት ነው። ለማንኛውም ለንግግሬ በጣም ይቅርታ። ምርጥ ደግሞ ቤተሰብ አላችሁኝ፣ ለምታበረታቱኝ የምር በቃ እኔ እንጃ። በጣም የምታበረታቱን ቤተሰብ አላችሁ እና በኮመንታችሁ በቃ አንዳንዴ የሰው ልጅ የሚጠግነው ኮመንት የሆነ ጥሩ ጥሩ አስተያየት በጣም ይጠግነዋል፣ ለዛ ሰው ማለት ነው እና ለማንኛውም እኔ መጥፎ ኮመንቶች አንዳንዴ አላስቀምጣቸውም፣ ድልት ነው የማደርጋቸው ማለት ነው እና ብቻ በጣም አመሰግናለሁ ለምደግፉኝ። ከዛ በኋላ ዞሮ ዞሮ የፈጨውትን ሩዝ ውሃውን ነው ያጠለልኩት ውሃውን አጥልዬ በሩዙ ላይ በሩዙ ዱቄት ላይ አንድ ላደረግኩት። ከዛ እንደዚህ ቢያንስ ለአስር ደቂቃ ያክል በደንብ ተንተክትኩ። በደንብ እንትን ብሎልኛልና ቀስ እያልኩ ነበር እየሰራውት፣ ምክንያቱም እኔ ጋ እስቶፉ በጣም በቃ እንትን ነውና እሳት የለውም። እናንተ ጋር እሳት ካለው ግን እስቶፋችሁ ወዲያውኑ ያደርስላችኋል። ነገር ግን እጃችሁ ደግሞ እንዳታሳርፉ፣ ምክንያቱም ይጓጉላል። ከጓጉለ ደግሞ ስትጠቀሙት በጣም ነው ሚያስጠላው እና እንዳይጓጉልባችሁ እጃችሁን ማሳረፍ የለባችሁም። የምር ግን ይሄኛው ኮንዲሽነሩ እኔ በጣም ነው የተመቸኝ፣ በጣም ተመችቶኛል። ከዛ በመጨረሻ እንደዚህ ማጥለያ አምጥቼ በማጥለያ እንትን አጠለልኩት። የእንትንን ነው የምንድነው የሮዝሜሪውን እንዲወጣልኝ ማለት ነው ሩዝሜሪውን እንዲወጣለኝ በማጥ ላይ ያጠለልኩት ይህንን ይመስላል። እንዴት ግን እንደሚያምር የምር በጣም ነው የሚያምረው። በቃ ስትቀቡት ራሱ ያለው ለፀጉራችሁ እንዴት እንደሚያለሰልሰው። ከዛ በኋላ ሙቅ እንደነበር ምን አደረኩ፣ ቅባት በቀደም የሰራሁት ይህንን ቅባት ብዙዎቻችሁም ወዳችሁታልና ገብታችሁ ማየት ትችላላችሁ። ጭቃ ቅባት በቫዝሊን የሰራሁት እሱን ጨመርኩበት። ምክንያቱም እሱን የጨመርኩበት አንዳንዴ ቅባት ጭቃ ቅባት ለጸጉራችን ለስሩ አይመከርም። ነገር ግን ይሄኛው ኮንዲሽነር ነው፣ እኔ እንደ ኮንዲሽነር ነው የፈለግኩት። በሻምፖ ታጥቤ እንዲሁም በቀደም ለጸጉሬ እንትን የሽበት ሰርች ይለን ነበር፣ ከሱ በኋላ እሱ ካለቀለቅኩ በኋላ ነው ይሄኛው ደግሞ እየተቀባሁትና እንዴት ግን ጸጉራችሁ ልስልስ እንደሚያደርገውና የምር በቃ ይህኛው እንዳውም አንዳንዴ እንደዚህ አርጌ ለምን አልተጠቀምኩም ብዬም ራሴ እንትን እላለሁና ኮንዲሽነር ከምትገዙ ከኬሚካል ነፃ የሆነ ነገር ቤት ውስጥ በትንሹ ሰርታችሁ መጠቀም ትችላላችሁ። እዚህ ጋር ፈሰሰብኝ። እንግዲህ እናንተ በዚህ አጋጣሚ ቫዝሊን ኛው ከሌላችሁ ያላችሁን ቅባት መጨመር ትችላላችሁ። ምንም ችግር የለውም። ከዛ በኋላ ግን ቢያንስ ከታጠባችሁ በኋላ ጸጉራችሁ ራሱ ቅባት አድርጉልኝ አይላችሁምና። በመጨረሻ ምታየት ይሆናል የእኔ ጸጉር። ከዛ እዚ ጋር የሽበት የሰራውት ከታጠብኩ በኋላ በአንድ የአንድ ቀን ነበር የሰራውት፣ እና ከታጠብኩት በኋላ በደንብ ካለቀለኩ በኋላ ይሄኛው ታጠብኩ፣ በዚህኛው እንትን አልኩበት እና ቀባውት፣ እና ቢያንስ ለአስር ደቂቃ አክል መሳጅ አድርጉት እንዲዋሃድ፣ ወይም ደግሞ ለሰላሳ ደቂቃ ራሱ ተቀብታችሁት መቆየት ትችላላችሁ። ይሄኛው ግን ጸጉራችሁ ንጹህ በሆነ ቆዳ ብት ብትቀቡት በጣም አሪፍ ነው። አንተ ነከስከኝ በስማሙልድ እና ንጹህ በሆነ ቆዳ ላይ ስትቀቡት አንደኛ ጥቅሙን ወደ ውስጥ እንዲገባ ይረዳቸዋል። እና ንጹህ በሆነ ቆዳ ላይ ተቀቡት። ጸጉራችሁ ከታጠባችሁ በኋላ ወይም ደግሞ ጸጉራችሁ ቢያንስ ዛሬ ወይ ትላንት ከታጠባችሁ ንጹህ ከሆነ ምንም ቅባት ያነካው ቆዳ ላይ ብትቀቡት የግባ የእንትኖቹ ጥቅምም ወደ ውስጥ ገብቶ እንዲ ስር ገብቶ ጥቅም እንድታገኙ ይረዳችኋል። በዚህ መልኩ ፀጉሬን በደንብ መሳጅ አድርጌዋለሁ። በደንብ ነው ያፍታታልኝ። እንዴት በቃ እንትን ምሽጥ ራሱ ያስፈልገውምና በመጨረሻ እንደዚህ ምሽጥ አንጥቼ ያው እንዳያችሁት በዚህኛው ላኩት ማለት ነው፣ መላግ ማለት ነው ዝም ብሎ መላግና ብትልጉት ደግሞ በጣም አሪፍ ነው። ማንኛውም ከርዳዳ ፀጉር ቢሆን ራሱ ይሄኛው ኮንዲሽነር ካገኘ በእርግጠኝነት ይቀየራል። እና በዚህ መልኩ ፀጉሬን በደንብ ልጌ ከዛ በመጨረሻ ታጥቤዋለሁና ግን የምር በጣም ነው የወደድኩት እኔ በጣም ወድጀዋለሁኝ። እና እኔ ስለወደድኩ ብቻ ሳይሆን እንዲሁም አንዳንዴ ደግሞ ለፀጉራችን ምን አይነት ነገር እንጠቀምለት ብላችሁ ሰርስ አድርጋችሁም ሌሎችም የሚያስተምሩት የሚያሳዩታሉና፣ እንደዛ ብትሰሩ በጣም አሪፍ ነው። ከታጠኩ በኋላ እንደዚህ ከታጠፍኩ በኋላ እንደዚህ ይመስላልና ቪዲዮ አሁን አይሁላችሁ። እኔ ሪከርድ አድርጌ መቁረጥ አልችልም። እዚ ጋ ምን እየሆነ ነው? ፀጉሬ ለምንድን ነው እንደዚህ እየሆነብኝ ብዬ ደንግጬ ያልኩንኩም ሪከርድ እያደረግ። ለማንኛውም በሌላ ቪዲዮ እንመልሳለን እና